ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ዛሬ ያው መቼም ሰንበት ነው፣ በተለይ ለኦርቶዶክሳውያን ዛሬ እሑድ እንግዲህ ትልቅ ሰንበት ነው፣ ሰራተኛ የሚያርፍበት ምእመናን ቤተ ክርስቲያን ሄዶ የሚያስቀድስበት በረከት የሚካፈልበት ቀን ነው ዛሬ እኛም እንግዲህ ቤተ ክርስቲያን ውለን መተናል። ትናንትና እንግዲህ ጨረቃዎቻችን በምን እንደመጡ እና እንዴት እንዴት እንደመጡ እንዲሁም ደግሞ ፍጻሜው ምን እንደሆነ አይታችኋል። በተለይ ፍጻሜው በጣም የሚያስጠላ፣ የሚያሳዝን፣ የሚደብር ሚያናደድም ነውና ያው ፍፄ እንግዲህ የቻለውን ነገር ነው ያደረገው። ይህ የመጀመሪያው ስቴፕ ነው። ምክንያቱም ያው አንዳንድ ጊዜ እንደ ሰውኛም ስናስብ፣ በፍፄ ቦታ ሆነን ብናስብ ፍፄ ያደረገው ትክክል ነው። ምክንያቱም መጀመሪያ አራቱንም መሞከር አለበት ብዬ አስባለሁ። ከዛ በኋላ ነው ደግሞ እንግዲህ የአራቱ መቼም ሰላም ሊፈጠር አልተቻለም። እንዳያችሁት ትናንትና የበለጠ ቡትቡት ነበር፣ ጸብ ነበር፣ ድብድብ ነበር፣ ጨሚደብር ነበር ነበር እና አሁን ዛሬ ምን ለማለት ፈልጌ ነው፣ ትናንትና በተደረገው ነገር ፍጽሄ ተስፋ እንዳቆርጡ በቃ የዳኒን ፍላጎት በግልጽ እያየ ነው ነው በግሀድ እያየ ነው ነው የሷ ስምም ፍላጎት በግልጽ በግሃድ እያየነው ነው። ትላንትና ባልዋን ዳኒን ተከትላ መሄድ ሲኖርባት ብሩኬን አቅፋ ይዛ ሄደች፣ ብሩኬን ገትታ ይዛ ሄደች። እንግዲህ የሷ ፍላጎት ይሄ ነው፣ ፍላጎቷ ነው፣ እየተሳካላት ነው፣ ከግብ እያደረሰች ነው። ፍላጎቷን ስኬቷን እያሳካች ነው። የስኬቷ ጫፍ ላይ ደርሳለች። ፈጣሪ ያውቃል። ለማንኛውም ግን የእነሱ ስኬት ይሳካል አይሳካም። ምናልባት ለጊዜው ሊሆን ይችላል ለጊዜው ሊሆን ይችላል ግን አይቀጥልም። ምክንያቱም እግዚአብሔር አለ በመካከላቸው። እግዚአብሔር ደግሞ አይቸኩልም፣ ይዘገያል። እግዚአብሔርን ጠይቀ ነው ቶሎ የሚያደርገው ነገር የለም። ስለዚህ እነዚህ ልጆች ጊዜ ይፈጅባቸዋል እንጂ የሱስ እና የዳኒ ስኬት መቼም አይሳካም። ሀይሚና ብሩኬ ይታረቃሉ፣ አንድ ይሆናሉ። ጊዜ ሊፈጅ ይችላል ግን እና አሁን ፍጼ ትላንትና የመጀመሪያውን ጀምረሃል፣ ሞክረሃል፣ አልተሳካም። ግን ሀይሚና ብሩኬ ለብቻቸው ይዛና ለብቻቸው ይዘህ መጣ ትላንትና ኢትዮኪያ አራቱንም መሞከረህ መልካም ነው። ለእይታም ለተመልካች፣ አንተ ሰላም ይሆናል ብለህ ያሰብከው ነገር ግን አልተሳካም። ስለዚህ ሶስተኛው አስቴፕ ሁለተኛው አስቴፕ የሚሆነው አይሚና ብሩኬን ብቻ ይዘህ መምጣት ነው። ፕሊስ ፍጹም ተስፋ እንዳትቆርጥ። አሁንም ቢሆን አንተ ተስፋችን አንተ ነህ፣ ተስፋችን አንተ ነህ። እነዚህን ልጆች አንድ ታደርግልናለህ ብለን የምናስበህ አንተ ነህና፣ አሁንም ቢሆን ቤኪን ይዘህ ቢያንስ አንተ ሀይሚን ይዘህ ቤኪ ደግሞ ብሩኬን ይዞ ሁለቱን ይዛችሁ ተቆጥታችሁ ይሄ ሊሆን አይችልም ብላችሁ ሁለቱንም በደንብ መክራችሁ የነዚህን ሴረኞ ሴራ አጋልጡ እባካችሁ። አሁንም ዝም እንዳትሉ ፍጽ ተስፋ ቆርጣ ዝም እንዳትል። በቃ እርግጠኛ ነኝ ሀይሚና ብሩኬ እንደዚህ አይሆኑም። እንዴ እነሱ እኮ ሲጀመር ማለት ነው ሁኔታቸው ያስታውቃል። እንዴ ሶሲ ለባሏ የምትመልስ ታዲያ ምናቸው ነው ፍቅረኛ ሊሆን የሚችለው? ፍቅረኛው እኮ አትመስልም። ሲጀምር እንደነበር ነበር ስትለው የነበረ ትናንትና። ረበስማ ምንድነው ለፍዳዳ ነው ምንድነው እያለች እየሰደበችው ነበረ እና በቃ አውቀውን ሊሆን የተጣሉም አይመስልም። ምናቸውም የተጣላ አይመስልም። አንደኛ እየሳቀች ነው የምታወራው ስታወራ ምናምን ነገር እያፌዘች እያላገጠች ነው። እንዲሁም የሚመስለው በጨራሽ የሆነ እኔ ከሶሲ ጋር ችግር አለብሽ አትበሉኝ። እኔ ከሶሲ ጋር ያለብኝ ችግር ምንም ችግር የለብኝም። ምንም ከሶስና ጋር ችግር የለብኝም። እየታወቃታለሁ እየታወቃኛለች። ከሷ ጋር ችግር አለብሽ የምትሉኝ ችግር የለብኝም ግን ሁኔታዋን እያየሁ ነው የሁለቱን ሁኔታ ሀይሚ ግዴ እንዴ፣ ተው እንጂ ሀይሚ ግዴታ ዝቅ ማለት አለባት። አሳልፈ አተስጠው በቃ እሷ ቅርታ ትቀበል ይቅርታ ትበለው። ውዶቼ እናንተ አልገባችሁም ማለት ነው። ሀይሚን አልተረዳችሁትም። ሀይሚ እኮ ብሩኬን ጠልተው አይደለም። ሃይሚ እኮ ብሩኬን ትወደዋለች እኮ ተው። ግን ከሶስና ጋር አሌ ብለዋለች። ከሶስና ጋር ማየት አትፈልግም ሶስናን እንዲርቅላት ትፈልጋለች ሶ ብሩኬ ደግሞ አልገባውም እንጂ ከሶሲ ቢርቅ የቱ ጋር ነው ችግሩ እንዴ ከህይወቱ የሚበልጥ ነገር አለው ወይ ሀይሜን የሚወዳትና የሚያፈቅራት ከሆነ ፍቅራቸው እንዳይፈርስ ብሎ ለምንድን ነው እቺ ሶስና የምትባል ሴትዮ ለምንድን ነው ማይረቃት የኛ ቁጥ እኔ ኮ ሀይሜን እንዳልፈርድባት ወይም ደግሞ ሀይሜን የሆነ ጥፋቷ ሙሉ ለሙሉ እሷ ላይ ነው እንዳለ ለሚያደርገኝ ነገር የሀይሚ መስፈርት አልተሟላም። ማሮቼ የብሩኬ አሁን ማለት ያው የብሩኬ ቅሬታ የነበረው ከዳኒ ጋር ትሄድ ነበረ የሄደችው ደግሞ ያው ለዛ ለጉዳዮች ምናምን ነው ምክንያት እንግዲህ ያው መቼም ለሌላ ነገር ትሄዳለች ብያ ላስባትም ሀይሜ ምክንያቱም አሁን ትላንት ከትላንት ወዲያ መሄድ ትችል ነበር ሌላ ጉዳይ ብታስብ ከዛኛው ከዛ ከኩሮንጀት ጋር ብታስብ ትሄድ ነበረ ግን አልሄደችም መቼ ሄደች ስለዚህ ሀይሜን እንዳንፈርድባት የሚያደርገን ነገር ቢኖር ሶስና ከብሩኬ አለመራቋ ብቻ ነው በምንም ቢሆን ሀይሚ ትጠርጥራት ማጠርጥራት ምንን ተበላት እንዴ? የሃይሚ የወደፊት ሚስቱ ናት። አብረው የሚዘልቁ አብረው የሚቀጥሉ ናቸው። ስለዚህ እችን ሴትዮ ካልተመቸቻትና ደግሞ የስጋ ዝምድና የላቸውም። በቃ ምናምን ምናምን ነገር ሰው በቃ ይ ከእሷ ጋር ጓደኝነት እንዲኖር አልፈልግም ካለችው መተው አለበት። ብሩኬ ብሩኬ የዋህ ነው። ሞኛ ሞኝ ነው። እያሞኙት ነው ያሉት፣ እያታለሉት ነው ያሉት። ሃይሚ እኔ አሁን ማለት ነው ሶስትና ተብያ ከብሩኬ ህይወት ውልቅ ብላ ብትወጣ ብሩኬን እንድች ብላ ባትነካ ባታይ፣ ሁሉም ነገር ጥፋት ሁሉ ሃይሚ ላይ ይሆን ነበር። ግን እሳ እቺ ሴትዮ አሁን ያለችው ከብሩኬ ስርስር ነው። ስለዚህ ሃይሚ እሷን የጠላችበት የራሷ የሆነ ምክንያት አላት። በቃ ስለዚህ ብሩኬ ከእሷ ይራቅ። ሃይሚን ለመፈረጅ እኔ አሁንም ቢሆን ሴት ነኝ፣ ከሴት ጎን ነው የምቆመው። ብሩኬ ምን እንዲበደል አልፈልግም፣ እሱም ያለ ስም ስም እንዲሰጠው እንዲጓዳ፣ እኔ እሱ ሙሉ ለሙሉ ንጹሕ እንደሆነ አውቃለሁኝ። ግን ከእሷ ግዴታ መራቅ አለበት። ለምን በሉ፣ የወደፊት ህልም አብረው ስንት ያለሙት የወደፊት ሚስት ያላት ፍቅረኛ ያላት ቤተሰቡን ያስተዋወቃት የብሩኬ አንድ ግማሽ ጎኖ የሆነችው ሀይሜ እችን ሴትዮ አልወደዳቻት። ሀይሜና ብሩኬ ማለት አንድ ናቸው። ብሩኬ የሚጠላውን ሀይሜ መጥላት አለባት። ሀይሜ የምጠላውን ብሩኬ መጥላት አለበት። በቃ ግራም ነፈሰ፣ ቀኝም ነፈሰ፣ እነዚህ ልጆች ነገ ይታረቃሉ። መታረቃቸው አይቀርም። ግን እነዚህ ልጆች ሁለቱም አልነቁም። አሁን ላይ እያንቀላፉ ነው። ለአንተ አዝና እንዳይመስልህ ብሩክ አቅፋ ስትሄድ ትላንትና አያችሁ ማለት ነው። እንዳይመስልህ ህይወትህን ልትረብሽ የተበረብጠህ ነው። የምትወዳትን ሴት ልታሳጣ የሐይሜን ስስ ጎኗን ነው ያገኘችው።